ጋይስ እኛ አራት አፕሊኬሽኖች አንድሮይዳችሁ ላይ ከሌሉ ስልካችሁን የምርጥ አሉት። ሶ ጋይስ የመጀመሪያው አፕሊኬሽን ዲኤንኤስ ኔት ነው። ይሄ ሜዶ ጥቅሙ መሰላችሁ አስሬ ስልካችሁ ላይ እየመጡ የሚያሰለችኋችሁ ፖፕ አዶች አሉ፣ አረግ እነሱን ጀስት ወ ፖሸፈ በትን አንድ በትን በመንካት ብቻ ሰላማችሁን ታገኛላችሁ። ጸጥ ረጭ ታደረጉታላችሁ ማለት ነው። ሁለተኛውና በጣም ብዙቻችሁ ስጠይቁኝ የነበረው አፕ አውቶ ቲዩን ሜዶ ጥቅሙ የፈለጋችሁ ሚዚክ ዊት ድ ት ምንም ነገር ማለት ነው፣ ስትሪም ማድረግ የምትችሉበት ሚዚክ አፕ ነው ጋይስ፣ ሞክሩ ትወዱታላችሁ። ሶስተኛው እና አሁንም አብዛኛው እጃችሁ ስጠይቁኝ የነበረው አፕ ደግሞ ፍሪስን የፈለጋችሁ ሙቪ ማየት የምትችሉበት አፕ ነው ጋይስ፣ ሞክሩ፣ ቶሎ ቶሎ ቶሎ ሞክሩት ጋይስ። አራተኛውን ከመንገዴ በፊት እንደዚህ አይነት ቲፕስን ትሪክስ የሚመቻች ከሆነ ይሄንን ፔጅ ፎሎ ፎሎ ፎሎ ማድረግ እንዳትረሱ። ወደ አራተኛው፣ ሶ አራተኛው ቱ ኦ ማይ አኒሜ ለቨርስ ዊ አኒሜ ሆፕፉሊ ተመችቷችኋል ሞክሩትና ኮመንት ሴክሽን ላይ ሀሳባችሁን ንገሩኝ።